ጤና ይስጥልን እንደምናላችሁ፣ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለሰዓቱ የተሰናዱ ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ጀማሊማም ለደቂቃዎቹ ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። በበጋ መስኖ ስንዴ የተሻለ ምርት እያገኙ መሆኑን በሰሜን ወሎ ዞን የራያ ቆቦ ወረዳ አርሶ አደሮች ተናገሩ። በተያዘው የምርት ዘመን ከ26000 ሄክታር መሬት በላይ በበጋ መስኖ ስንዴ ለመሸፈን ታቅዶ ወደ ስራ ተገብቷል። ካሳሁን ሃይለ ሚካኤል የሰሜን ወሎ ዞን የበጋ ስንዴ ዘር ማስጀመሪያ ተካሂዷል 26,000 ሄክታር መሬት በዘር ለመሸፈን ዝግጅት ተጠናቆ ወደ ስራ መገባቱም ተገልጿል በማሳቸው ላይ ስንዴ ሲዘሩ ያገኘናቸው አርሶ አደሮች የስንዴ ምርት ለአካባቢያቸው አዲስ ቢሆንም ባለፉት ሁለት ዓመታት በነበራቸው ተሞክሮ የተሻለ ምርት እንዳገኙና ዘንድሮም ውጤታማ እንደሚሆኑ ነግረውናል እርሻው ጤፍ ደን ነበረ አረስን አሁን ክላስተር አርግ ዝሩ ብሎ ግብርና ባለሙያ መጥቷ እናገረ በዛ መኩ ዘራ ይሞክር ነው ምርታማ ነው ስንዴ ውጤታማ ነው አይተናዋል። በጣም ያዋጣል። ይኸው የምታዩት ትራክተር ግብርና አምጠት ወለን እያረሰስ ነው። ከዛ በበሬ ደግመን ለመዝራት የሰሜን ወሎ ዞን ግብርና መምሪያ ኃላፊ ተገኝ አባተ በ2018 በጋ ስንዴ እቅድ መሰረት 26ሺህ ሄክታር በስንዴ ዘር ለመሸፈን ዝግጅት ተጠናቆ ወደ ስራ መገባቱ ለአሚኮ አስረድተዋል። በዚህ አመት እንደ ሰሜን ወሎ ዞን አጠቃላይ በመስኖም በበልግም ተደምሮ አንድ ላይ 26ሺህ ሄክታር የበጋ ስንዴ እናለማል ብለን ነው በቅድ ዘር እየሰራን ያለ ነው ከዚህ ውስጥ እንግዲህ የሚጠበቅ ምርት ከ900 ሺህ ኩንታል በላይ አምርተን በቂ የሆነ ምርት እናመርታል ብለን ነው እያሰብን እየሰራን ነው ያለ ነው እንግዲህ ይህንም ለማድረግ ቀድመን መጀመር መቻል አለብን በተለይ ቆላማ አካባቢው ላይ ሙቀቱ እየጨመረ ከመጣ ለስንዴ ምርታማነት አሉታዊ ተጽዕኖ ስላለው ቀድመን መጀመር መቻል አለብን። ምርታማነትን ለማሳደግ የሚያስችል የግብአት አቅርቦትና የባለሙያ ድጋፍ የተሟላ እንደሆነም መምሪያ ኃላፊው ገልጸዋል። አስፈላጊ የሆኑ ግብአቶች፣ ምርጥ ዘር፣ ማዳበሪያና የሙያተኛ ክትትልና ድጋፍም ጭምር በተሟላ መንገድ ሲሰራ ነው ይህንን ምርት የምናገኘው። ማዳበሪያ፣ በቂ ማዳበሪያ አለን፣ ከበቂ በላይ የማዳበሪያ ችግር የለብንም። ዩሪያም ዳፕም አለን። ከዛ ውጭ ደግሞ ዘር ከአማራ ምርጥ ዘር ድርጅት በቂ ዘር ኮምቦልቻ ላይ መድቦልናል። አንደኛ ሁለተኛ፣ አርሶ አደሩ በራሱ እስከ ዛሬ ባለፈው ዓመት ያመረተውን የራሱም ዘር አለው። በሁሉም ቦታ ላይ እንደ አግሮ ኢኮሎጂ ሁኔታ ደጋማ አካባቢውም ቆላማ አካባቢውም ነው የምናመርተው። ስለዚህ ለቆላማው ቀቀባ የሚባል ዘር ነው የሚያስፈልገን። እሱም በቂ ዘር ክልሉ መድቦልናል። ሲደመር ደግሞ አርሶ አደሩ የራሱን ዘር በማዘጋጀት የማቅረብ ስራ ሰርተን ሙያተኛውም ዴይሊ ክትትልና ድጋፍ ያደርጋል። ዞናዊ የበጋ ስንዴ ማስጀመሪያ በራያው ቆቦ ወረዳ አረዱም ቀበሌ የገጠር ክላስተር በተገኙበት መካሄዱ ተመላክተዋል። ጥራት ያለው የማሾ ምርት እያመረቱ ለገበያ እያቀረቡ መሆኑን በኦሮሞ ብሔረሰብ አስተዳደር የደዌ ሐረባ ወረዳ አርሶ አደሮች ገለጹ። የማሾ ምርትና ምርታማነትን ለማሳደግ በትኩረት እየሰራ መሆኑን የወረዳው ግብርና ጽሕፈት ቤት ገልጿል። ይማም ኢብራሂም ዝርዝር ዘገባ አለው። በኦሮሞ ብሔረሰብ አስተዳደር የደዌ ሐረዋ ወረዳ በማሾ ምርት ከሚታወቁ አካባቢዎች መካከል ተጠቃሽ ነው። የወረዳው አርሶ አደሮች ምርታቸውን በመሰብሰብ ለገበያ እያቀረቡ ይገኛሉ። አርሶ አደሮቹ ለአሚኮ በሰጡት ሐሳብ ምርታቸውን በጥራት በማምረት ለገበያ እያቀረቡ መሆኑን ተናግረዋል። የዘንድሮውን የማሾ ምርት ፈጣሪ አሳክቶልናል። እንዲያውም ያሉንን መሬቶች ሁሉ በማሾ ሰብል ሸፍነን በነበር ከዚህ የተሻለ ማምረት እንችል ነበር ብለን ቁጭት ውስጥ ገብተናል። እኔ አሁን ይዤ የመጣሁት 324 ኪሎ ነው የሆነልኝ። ኪሎ በ170 ብር ሂሳብ ከ55000 ብር በላይ ሽጬ እየገባው ነው። የዘንድሮውን ፈጣሪ ነው ያሳካልን። ከዚህ በፊት ይህን ያክል ዋጋ አውጥቶልን አያውቅም። ፈጣሪ የተመሰገነ ይሁን። ለወደፊት ደግሞ የተሻለ ለማምረት እናስባለን። ባለፈው ዓመት ኪሎ በመቶ አስር ብር ነበር የሸጥኩት። አሁን ግን ኪሎ በመቶ ሰባ ብር ሂሳብ ነው የሸጥኩት። ለወደፊቱ ከዘንድሮ የተሻለ ለማምረት ተስፋ ሰንቄ ወስኛለሁ። ያነጋገርናቸው ነጋዴዎች በበኩላቸው በአካባቢው የሚመረተው የማሾ ምርት ጥራት ያለው በመሆኑ በቀጣይ በስፋት እንዲመረጥ ጠይቀዋል። አሁን እስከዛሬ ያለው ማሾና የአሁኑ ትክክል አለም። እስከዛሬ ያለው ጥራቱን አያውቁም ነበር። አሁን ጥራቱን ፋብሪካ ላይ ስገባ ምንም ጥርጥር የለውም። እንዳለ ላብራቶሪ ላይ ስገባ አንደኛ የወጣ ነው ያለው። የደዌ ሀረዋል የደዌ ሀረዋል ልዩነት አለ። በምንም በምንም ማለት ነው። አሁን በሻሮብት አለ፣ በባቴ አለ፣ በማንም ቦታ የደዌ ሀረዋል አይበልጥም። በጤራት ላብራቶሪ ላይ ማለት ነው። ስለዚህ አገራ ማነ ገበራችን እየነቃ ነው። ስለዚህ አሁንም ደግሞ ነጋዴ ከዚህ የበለጠ ጥራት እንዲጨምር ያስፈልጋል። ምርቱም እንዲጨምር፣ ምርቱም ለወደፊት ምሳሌ ዛሬ እዚህ ገበያ ላይ በቀላል የሚገባው ወስምቶ አንድ ሺህ ኩንታል ነው የሚገባው። ከዚህ ላይ አንድ ኩንታል ውዳቄ አይኖረውም፣ እጥራት አስተካክሏል። የደዌ ሀሯ ወረዳ ግብርና ጽሕፈት ቤት ኃላፊ እንድርሽ ሰይድ በወረዳው ከ1500 በላይ ሄክታር መሬት በማሾ መሸፈኑን ገልጸዋል። የወረዳው እቅድ 1599 ሄክታር ነው። ይህ 100% ተሸፍኗል። ከ1599 ሄክታር ላይ ከሄክታር 14 ኩንታል ነው የምናገኘው። አጠቃላይ 22380 ኩንታል በላይ ምርት አግኝተናል፣ እና ይህን ደግሞ የበለጠ አስፍተን እንሄዳለን ማለት ነው። ለቀጣይ የወረዳውን ምርታማነት ለማሳደግ በትኩረት እየተሰራ መሆኑንም ኃላፊው አስረድተዋል። ካሉን ቀበሌዎች ውስጥ ስምንቱ ወደ ቆላማ ስለሚጠጉ በስምንቱም ላይ ክላስተር በማዘጋጀት አሁን ዘንድሮ የነበሩ ክላስተሮች አሉ። ከነሱ ደግሞ በበለጠ ክላስተሮቻችንን አስፍተን ምርታማነት የበለጠ አሳድገን እንሄዳለን ብለን እናቅዳለን። ከዘንድሮ ላይ አዋጭ ነው። አንድ ኪሎ እስከ መቶ ሰባ ብር ነው እየተሸጠ ያለው። በጥራቱም ከሌላው አካባቢ የዚያ ወረዳ ማሾ በጣም የተሻለ ነው፣ ተመራጭ ነው። ስለዚህ ብዙ አርሶ አደሮች በማሾ ላይ እንዲሰማሩና ክላስተራችን የበለጠ አስፍተን እንድንሄድ የሚያነሳሳ ነገር አግኝተናልና አጠንክረን እንሄዳለን ማለት ነው። በብሔረሰብ አስተዳደሩ ከአራት ሺህ አራት መቶ ሄክታር በላይ መሬት በማሾ ሰብል በመሸፈን ከአምሳ ስምንት ሺህ ኩንታል በላይ ምርት ለመሰብሰብ ታቅዶ እየተሰራ መሆኑን ከብሔረሰብ አስተዳደሩ ግብርና መምሪያ ያገኘነው መረጃ ያመላክታል። በመጨረሻም የከተማውን የትራንስፖርት አገልግሎት ለማዘመን እየሰራ መሆኑን የደሴ ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽህፈት ቤት አስታወቀም። ከተማ አስተዳደሩ የኤሌክትሪክ አውቶቡሶችን ለመግዛት የቅድመ ዝግጅት ስራ ማጠናቀቁን ገልጿል። ከድራሊ ተጨማሪ አለው። በደሴ ከተማ አስተዳደር 67 የትራንስፖርት ስምሪት መስመሮች አሉ። እነዚህን የስምሪት መስመሮች በታክሲ በባለሶስት እግር ተሽከርካሪና በከተማ አውቶቡስ ለመሸፈንና ና ለነዋሪዎች የትራንስፖርት አገልግሎት ለመስጠት ጥረት እየተደረገ ቢገኝም ነገር ግን የተሽከርካሪ እጥረት እንዳለ የደሴ ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽህፈት ቤት ኃላፊ አቶ ወንደሰናባተ ተናግረዋል። ወደ 2161 ተሽከርካሪ ያለን፣ 1400 ባጃጅ አለን፣ ታክሲ 615 አለን፣ ሰባት ቅጥቅጦች አሉን። ወደ ቦሩ ስላሴ የሚሰሩ በተለያዩ ደግሞ ወደ ቆርኪና ወደ ጄም የሚሰሩ ደግሞ 13 ኮድ ሶስት ድጋፍ ሰጪ ተሽከርካሪዎች አሉን። ይህን ስንደምር 2161 ተሽከርካሪ አለን ማለት ነው። ይህም ሆኖ ደሴ ላይ በጣም የተሽከርካሪ ጥረት እየተፈጠረ ነው። አሁን ያለው እና ወደ ከተማችን የሚገባው ሰው በጣም ብዙ ነው። በተለይ የመንግስት የስራ ሰዓት በሚሆንበት ጊዜ ምሳ ሰዓት አስራ አንድ ሰዓት ተኩል፣ ጠዋት ሁለት ሰዓት ተኩል ቢሮ በሚገባበትና የገበያ ቀን በሚሆንበት ጊዜ የተሽከርካሪ ጥረት ያጋጥመናል። የተሽከርካሪ እጥረቱን ለማቃለልና የትራንስፖርት አገልግሎቱን ለማዘመን ከተማ አስተዳደሩ የኤሌክትሪክ አውቶቡሶችን ለመግዛት ባለፈው ዓመት ውሳኔ አሳልፎ ነበር። ይህ ውሳኔ ምን ደረሰ ብለን እየጠየቅናቸው ናቸው። ኃላፊው ጨረታ ወጥቶ አሸናፊው መለየቱንና በጥቂት ወራት ውስጥ የኤሌክትሪክ አውቶቡሶቹ ወደ ደሴ ከተማ እንደሚገቡ ነው ያስረዱት። ከሶስት እስከ አምስት ነው ያሰብነው፣ የኤሌክትሪክ ባሶች ይገባሉ ብለን ያሰብነው። ሁለት የኤሌክትሪክ ቻርጅ ማድረጊያ ቦታዎችም አሉት። ባሱ መጥቶ ብቻውን ምንም ስለማይጠቅም የኤሌክትሪክ ባስ ይገባል። የእኛ ተቋም ፋይናንስ ጋር ክትትል እያደረግን ጨረታ እንዲወጣ ተደርጓል። ተወዳዳሪው ተለይቶ ወደ ከተማችን በቅርብ ቀን የሚገቡበት የአሰራር ስርዓት ላይ ነው የምንገኙ። አሁን ማለት ነው በአንድ ወር ውስጥ እንዲገባ ነው እኛ አቋም የያዝን ያለ ነው ማለት ነው። አቅራቢዎቹ በአንድ ወር ውስጥ ማስገባት የሚችሉበት የአሰራር ስርዓት ነው እየተከተል ያለ ነው። ይቸገራሉ ብለንም አናስብም ማለት ነው። የኤሌክትሪክ አውቶቡሶቹ ወደ ከተማዋ ሲገቡ የስራ እድል ከመፍጠር በተጨማሪ ዘርፈ ብዙ ጠቀሜታ እንዳላቸውም ኃላፊው ገልጸዋል። አንደኛ የአየር ብክለትንም ይቀንሳል፣ ሁለተኛ የትራንስፖርት እጥረቱን ምኛን ይሸፍናል ብለን እናስባለን፣ ሶስተኛ የተገልጋዩን ታሪፍም ከነዳጅ ዝቅ ባለ መንገድ አገልግሎት ይሰጣል ብለን እናስባለን። እነኚህ ባሶች እንግዲህ እኛ ስንገዛቸው ለረጅም ጊዜ አገልግሎት ይሰጣሉ ተብሎ ነው የሚታሰበው። በከተማዋ ያለ ፈቃድ የሚሰሩና በህገ ወጥ ተግባራት ላይ የተሰማሩ ተሽከርካሪዎችን ጽህፈት ቤቱ በቁጥጥር ስር እየዋለ እንደሚገኝ ያስረዱት ኃላፊው በዘርፉ የሚታዩ ህገ ወጥነቶችን ለመከላከል ማህበረሰቡ የተለመደውን ትብብር እንዲያደርግ ጥሪ አቅርበዋል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆየሁ። በያላችሁበት ሸጋ ጊዜ ይሁንላችሁ።